ቤዛ ብዙ ነገሮችን እያስተናገደች ትገኛለች ተራ በተራ ጉሩምቧን እየታነቀች ትገኛለች አደይ በስተመጨረሻም ሁለቱ የክፋት ንግስቶች ከቤት አባረዋታል ቤዛና ናውል ናውል በተፈጠረውና በሰማው ነገር የቤዛን ጉሩምቦ እንቅ አድርጎ ይዟን ነበር አደይ ለምንድን ነው የምታሰቃያት ብሎም እያጨናነቃትና እያፋጣጣት ይገኛል ችግርሽ ምንድን ነው ብሎም ጠይቋታል ቤዛ መባከለ ቀቅኝ እያለች እየተማጸነች እና እንዲሁም ማን ነገርህ ጉዳዩን እያለች እየጠየቀችው ነበረ። ይልቅ አሁን ቃል ተገቢልኛለሽ፣ አንድ ባንድ የምናገረውን ነገር ትፈጽሚያለሽ በማለትም ቃል እንድትገቡ አድርጓት። እናውል ፍቅር የሆነ ነገር ብታረጋት ተቃወሚያታለሽ፣ ፍቅር አንድ ነገር ብታረጋት አደይን ጸብሽ ከአደጋ ሳይሆን ከእኔ ጋ ነው ብሎም ያስጠነቅቃታል። ቤዛም በድንጋጤ እየተተች ቢሆንም አንድ ባንድ ያላትን ነገር ትፈጽማለች። ቤዛም ታዲያ እኔ ምን አገባኝ አዳይ ቢከፋት፣ እያለች እየጠየቀችው ነው። ልዘናት እንዴ የሚል ምላሽ መልሳለታለች። ካስፈለገ አሁን ብሏታል። በሌላ በኩል ዴቭ እና ሊዲያ ዴቭ ጉዳዩ ከአቅሞ በላይ ስለሆነበት የአዳይ ነገር እህቱን ሊያማክር ወደ ክፍሏ ገብቶ ነበር። እህቱን ከተመለከተ በኋላም ታውቂያለሽ፣ አንዳንዴ ልክ እንዳንቺ ግድ የለሽ ብሆን በጣም ደስ ይለኝ ነበረ ብሎ ይጠይቃታል። ሊዲያም ዴቭ፣ እኔ እኮ ግድ የለሽ አይደለም ብላ መለሰችለት። እኔ እኮ እንደዚህ የምሆነው ቤቱን ስለሚደብረኝና ፈታ ማለት ስለምፈልግ ነው የሚል ምላሽም ሰጥተዋለች። ምን ይመስልሻል? አንድ ሀሳብ አለኝ። እባክሽ እርጂኝ፣ ስለ አደይ ጉዳይ አቀራርቢኝ፣ ከአደይ ጋር እንዴት አይነት መንገድ ፈልጊና እንዲቀራረብ አድርገኝ እያለ እህቱን ቢጠይቃትም እርዳታ፣ እህቱ ግን የሚያሳዝን ምላሽ ነው የመለሰችው። ደበና፣ ይቅርታ አድርግልኝ፣ በአደይ በኩል እንኳን ምንም ነገር ላግዝ አልችልም። እነማሚን ቢሰሙስ ምን ሊሉ ይችላሉ? ሰራተኛ እኮ ነው ያፈቀርከው ብላም ስትመልስለት ዴቭ እርዳታውን ይጠይቅና ስለ አዳይ መከራከሩን ይቀጥላል። አዳይ ማለት በላቧና በወዟ ሰርታ የምታደር ጀግና ሴት ነች። ሰራተኛ ስለሆነች ምንም የሚያሳፍር ነገር የላት። ይልቅ አንድ ሀሳብ አለኝ፣ ለምን ከዚህ ቤት ወጥተን የራሳችን ህይወት አንጀምርም? አንችም ቢሆን ከፍቅር ጭቅጭቅ ትገላጋያለች ብሎ ቢያሟከራት ጭራሽ እኔ ከአደይ ጋር አንድ ቤት ልኖር ብላ አፈንግጣለች። ልትረጅኝ ይገባል የሚልም ማሳሰብ ሰጥቷታል። ሊዲያም በቃ ፍቅርህን ማ ከልክ በላይ ነው እያለችው፣ እየነገረችው ነው። አዳይ እና ለምለም አዳይ ወደ እነ ለምለም ቤት ሄዳ ነበር። ለምለምን ያላትን ልብስ ትሰጣታለች። ምንም አይነት ልብስ ይዛ ስላልሄደች ይቅርታ አዳይ ግን የራሽን ልብስ ሰጠውሽ ደግሞ አምሮብሻል ብላ ማደናንቃ እንድትለብሰው ታረጋታለች። አረ ምንም ችግር የለውም አመሰግናለሁ ብላም ከተቀበለቻት በኋላ ታዲያስ አዳይ ምን ወሰንሽ ብላም ጠየቀች አለምለም እኔማ የወሰንኩት የራሴን ስራ እንድሰራ ነበረ። የራሴን የሆነ ነገር ከፍቼ ከዛ ቤትም ከጭቅጭቃቸውን ብገላገል ብዬ አስቤ ነበር እና ትንሽዬ የግል ስራ መሆነች ምግብ ቤት ወይም ደግሞ ካፌ ብሰራ እመርጣለሁ። ለምለም ሀሳቧን በጥሞና ካዳመጠች በኋላ የተቀደሰ ሀሳብ ነው። እሺ፣ እንግዳውስ ኤላን የተወሰነ ገንዘብ እንዲያበድረን እንጠይቀውና ከዛ በኋላ ይህን ስራ እንጀምራለን የሚል ሀሳብ ትሰጣታለች። ምን አይነት ስራ መስራት እንዳለባቸው እየተመካከሩ ያለ፣ ድንገት ነአውል ይመጣል ወደ ቤት። እንዴት መጣህ ብለውታል። አንድ ነገር ላማከራቸው ፈልጌ ነበር የመጣሁት። ነአውልም የመጣበትን ሀሳብ እና የሚፈልጉትን ነገር ነገራቸው። ወደ ውጭ ሀገር መሄድ ፈልጌ ነበረ። አደይም ይህን በሰማሽ ጊዜ ለምን ምንድነው ችግሩ ብላ ጠይቀዋለች። ግን አደይ አንቺ እንዴት እንዴት ነው ሐሳብሽ ነው የቀየርሽው ብሎም ጠይቋታል። አደይ ያሳለፈችው ብዙ ህይወት ስላለ ነውል ከአደይ ለመማር ብዙ ነገሮችን እየጣረና እየታገለ ይገኛል። አደይም ወደ ስደት ያመጣላትን ሐሳብ ተቃውሞ አንስታበታለች። እንደዚህማ አይሆንም። ግን ለብቻ ከምታሙኝ እስኪ አብሬ ልንገራቸው ሐሳቤን ብሎም ባንድ ላይ ነገራቸው ሐሳቡን። ካካፈላቸው በኋላ ለምለም እኛማ የሆነ ሥራ ልንሰራ ነበር ብላ ትነግረዋለች። ናውል ታዲያ ለምን እኔን አጨምሮኝም? የሚል ምላሽ ሰጥቷል። እንደዛማ ሊሆን አይችልም። ምን ችግር አለው ብሎም ገንዘቡን አዋጣ። አደይም ገንዘቡን ካየች በኋላ ይህ ገንዘብማ የንጹህ ገንዘብ አይደለም፣ ሴቶችን ሽጠው ያመጣውን ገንዘብማ ምንም ነገር አንጠቀምበትም፣ ይልቅ ይህን ገንዘብ ለእርዳታ ድርጅት ስጠውና ከዜሮ ጀምር የሚል ሐሳብ ይሰጡታል። እንደዛ ነው ይልና እንደዚህ ከሆነማ በሀሳባችሁ እስማማለሁ ብሎ ገንዘቡን ወደ መለሰው ኪሱም ምልስ አድርጎ ይወስደዋል። ለምለም ከዜሮ መሰ ከዜሮ መጀመር የተሻለ ነው ትላለች። ልም እንግዳውስ፣ ያለኝን ገንዘብ በሙሉ እሰጣለሁ ይላል። ስለ ገንዘቡ እያወሩ እያለ ኤላ ድንገት ወደ ሳሎን ይከሰታል። ምን ትሰራለህ? በማለት ጠይቆታል። ናኦልም አቶ ኤላ ማለት አንተ ነህ እንዴ ብሎታል። ኤላም ምን ትሰራለህ? ለምን መጣህ? የሚል ጥያቄ ነበር አንድ ባንድ ያከታተለለት። ምንድን ነው አንተ ቤት የቤት ያልከሳ ቤት ብርቅ ነው እንዴ? ብሎ መልሶለታል። ናኦልም ሁለቱ ወንዶች ተፋጠዋል። ለምለም ደንግጣለች ኤላ ተረጋጋ እንጂ እንግዳ ነው እያለች ነው ያለ ፈቃዴ ከዚህ ቤት ማንም መግባትም መውጣትም አይችልም ማይችልም ምን ልትሰራ መጣ ለሚለው ጥያቄ አደይ እኔም ብሎ ነው የመጣ የሚል ምላሽ ሰጥተዋለች እሺ ወጣላለሁ ይልና ተያይዘው ይወጣሉ ቤዛም ቁጭ ብላ ብቻዋን እያቀደች ነው ወይኔ ቤዛ ተበላሽ አይደለም እስኪ ጓደኞችሽን ዞር ብለች ተመልከቻቸው ኤላም ባርኮት የማይረቡም እያለች ሌላ አዲስ ወጥመድና መድና እቅድ እያቀደች ነው። ሶስተኛ ወገን መጨመር አለብኝ ይህም ሌብ ነው። ቁጭ ብላ እያሰበች እያለ ፍቅር ወደ ሳሎን ትመጣና ስሚ፣ አንቺ ምን ትሠሪያለች ከዚህ? እስኪ ተነሽና የሆነ ምግብ ስሪ፣ በዛውም ደግሞ ሙያሽ እታይ ትላታለች። ቤዛ ያቀደች ስለነበረ በቁጣ ብድግ ይልቅ ስለ ዴቭነስኪ አዲስ ነገር ካለ ንገሬ ደካማና ጠንካራ ጎኑ ምንድን ነው ብላ ትጠይቃታለች። ለምን ፈለግሽ እኔ እንዴት አውቃለሁ ስለሱ ደካማና ጠንካራ ጎን ብላ ፍቅር ስትመልስላት፣ እኔም አንቺን እናሱን ለማቀራረብ ፈልግ የነበር ነገር ግን እንቢቀር ሽታዩ ትላታለች። ሁለቱ የክፋት ንጉስቶች እንደዚህ እየተጨቃጨቁ እያለ ዴቭም ይመጣል። ምን እያላችሁ ነው ይላቸዋል። ፍቅርም ስለ ዴቭ ደካማና ጠንካራ ጎን ንገረኝ እያለች ነው ብላ ጉዳዩን ታፈርጠዋለች። ቤዛ በተቃራኒው ተገልባጭ ትናገራለች። አረ ፍቅር ናት ጠይቅልኝ ያለችው፣ ምክንያቱም እኔ ወደዋለሁ እሱ ግን እያፈቀረኝ አይደለም። ስለዚህ ደካማና ጠንካራ ጎኑን ካወቅኩ ምናልባት ሊያፈቅረኝ ና ሊወደኝ ይችላል ብላ እሷ ናት ጉዳዩን አጣሪልኝ ብላ የላከቼ ብላ ቤዛ ራሷን ነፃ ታወጣለች። ፍቅር በሰማቸው ነገር ተደናግጣ አንቺ ሰይጣን ምን እያልሽ ነው? ብላ ጮህ ብላ እየተራገረቻት ነው። ልዶም ከወንድም የራስ ወረድ በሉ እያለች እየነገረቻቸው ነው። ዴቭ በሶስት ሴቶች ተከቦ ይገኛል። ናኦል እና ዳይ መንገዳቸውን እየሄዱ ነው። በመንገድ እየመጡ እያለ ዳይመንድ እና ኪንጎም ከርቀት ያዩቸዋል። አደይም ስለተፈጠረው ነገር እያወራቸው ነው። አደይ እኔ እኮ ፍቅር ይዞኝ ያውቃል። ግን ደግሞ ኤላ በቅጡ ቢያደረገው እኮ የተሻለ ነው እያለ እየመከራት ነው። እንደዛ ከቤት ማስወጣት የለበትም ብሎም ይናገራታል አደይም አትፍረድበት፣ ለምለምን እኮ በጣም ስለሚወዳ ነው ስለሚዋደዱ ነው የሚል ምላሽ ሰጥታለች። እንደውም ስለ ኤላማ ከልዱ ፊት ማውራት የለብም፣ ስለሷ ስለሱ ከተነሳ ደስ አይላትም የሚል ምላሽም ሰጥተዋለች። ቢወዳትማ ኖሮ እሷ የጠራቸውን እንግዳ አክብሮ ይቀበል ነበር የሚል ምላሽ ሰጥቷል። ቤዛም ሳታንኳኳ ወደ ዴቭ ክላስ ገብታ ነበር። ይቅርታ ሳላንኳኳ ገቧ ይደል ትለዋለች። ሌላ ጊዜ አትግቤ→ ዘው ብለሽ ዝም ብሎ ዘው ተብሎ አይገባም ከሰው ክፍል ብሎም ይጠይቃታል። እኔማ የመጣው ስለ አደይና ስለ ባርኮት የሆነ ነገር ልነግር ነበር ትልና ነገሩን ታቀጣጥለዋለች። ትናንትና እኮ ከኤላ ቤት ባርኮትና አደይ አንድ ላይ ያደሩ የሚል ምላሽም ለዴብ ትናገራለች። ዴብ በውሳኔዎቹ ፈጣንና እንዲሁም በተሎ ተናዳጅ እንዲሁም ደግሞ የማይረጋጋ ስለሆነ እሳቱን ትለኩሰዋለች። በጭራሽ እንደዚህማ ሊሆን አይችልም እያለ ከራሱ ጋር እየተፎካከረ ነበር። መጨረሻ ላይ ግን አሳመነችው። ያውል እኛን ነጻ ወጥተው እነሱ አለማቸውን እየቀጩ ነው ትለዋለች። ኬንጎ ና ዳይመንድም አደይም በመንገድ አገኟትና አስቆሟት። ኬንጎ አደይ ከማንም ጋር እየዞርሽ ነው ምንድን ነው የሚል ምላሽም እየጠየቃት ነው። ዞወር በደሊን ከፊት የብትለውም እየሰማት አይደለም አደይ ምንድን ነው ችግርሽ? ግልምጫው ከኔ ጋር ብቻ ነው አይደል? እኔ ዘታይ ነው እንደዚህ የምትይ እንጂ ከሌሎች ወንዶች ጋርማ ለየት ያለ ነገር አለሽ፣ አንዴ ካፌ፣ አንዴ ምን ስትሄጂ ይሻለው ይላታል። ዳይመንድ ስርዓት ይኑርህ፣ እኔ እንደዚ አይነት ሴት አይደለሁም እያለች እያወራቸው ነው። አንተ በጉልበት የምታምን ሰው ነህ። ለምሳሌ እኔ ምን አይነት ችግር እንደገጠመኝና በምን አይነት ስሜት ውስጥ እንዳለው ልትረዳኝ አልችልም? የሚያሳስብህ ማፍቀርና ለማፍቀር ነው። ከእንደዚህ አይነት ሰው ጋር ግን መኖር አልችልም ትለዋለች ታዲያስ፣ ምንድን ነው የሚያስፈልግሽ? ብሎም ሴት ጠይቃት! ጫማ ነው፣ ልብስ ነው የሚል ምርጫ ነበር የሰጣት። አዴም በጣም ተናደደና በጠፊ ትለዋለች። ስለ እኔ ካላወቅ ሄድና ኪንግ ዳይመንድን ጠይቀው። ዳይመንድ በጥፊ ስትመታው በጣም ይደነግጥና ይርበተበታል። ፍቅርም ለእናቷ ደውላ እማዬ፣ እኔ እኮ ስራ በዛብኝ፣ ቤቱን ሁሉ ማጸደው፣ ምግብ የምንሰራው እኔ ነኝ። ትምህርቴን እንኳን መቀጠል አልቻልኩም በአግባቡ። አደይማ ከነኤላ ቤት ትሄዳለች፣ ትመጣለች፣ ታራለች እንደፈለጋት እየተንሸራሸረች ነው ብላ የውሸት አባዜ ሙልት ታርጋበታለች። በእናቷ ፊት እሽ በቃማ እየትል እና ስልኩን ተዘጋዋለች። ስልኩን ከዘጋችሁ በኋላም ቤዛ መጣች። ኤላም በሌላ በኩል ከለምልም ጋር ይህ ልጅ አልወደድኩትም ከሁሉም ሴት ጋር ይልከሰከሳ ናኡል ከአንቺ ጋር ቀርቦ ማየት አልፈልግም ይላል። ምንድነው ችግርህ እያለችው ነው ለምለም። አያ፣ አይደል ቀና አይደል እኔም የኔ ከልዱ ጋር ሳይህ እንደዚህ ነበር ያደረገኝ የሚል ምላሽም ሰጥተዋለች። ሚስቴንማ ይኔ እያየ አልሰጠም ይላል። የለም ለምለም ይቅርታ ጠይቀው እያለችው ነው። አልጠይቅም ይላል። ይቅርታውን ይጠይቀዋል ወይስ ደግሞ አይጠይቀውም? አብረን የምና ይሆናል። አደይም ወደ ቤት ከተመለሰች በኋላ ፍቅር ሳሎን ላይ ቁጭ ብራን የጠበቀቻት ስሚያንቺ ይህን ቀን ስጠብቀው ነበር በትግስት እያለቻ ነው። ምን ነበር ከዚህ ቤት ትውጫለሽ። እቲቲ ወሰኑ እንዴ ለማባረር እንደውም እኔ እኔ ኮተሽን ሰብስቤ የማመጣለች ትልና ወደ ክፍሏ ትሄዳለች። ልብሷን እየሸካከፈች እያለ ቤዛም ወደ አደይ ክፍል ትሄዳለች። ምን ትሰር ያለች የሚል ጥያቄም ጠይቀቻት። በመጨረሻም ተሳካልኝ ብላ በሰረቻት ደስታውን አደይ ከዚህ በልት ወጣ ነው። ቆይ ግንና እነሱ ምን ብለሻ አሳመንሻት ነው? ስራ አሰራም ብዬ ብዙ ነገር ብዬ በቃም ስናገራት በጣም ነበር የተናደደችው። እንኳን ደስ አለሽ ብላም አውቃ አሞጋገሰቻት። ቤዛም ካቀፈቻት በኋላ ዘወር ቤልኝ አታስመስ ያለቻት ቤዛ ብቻውን ቆም አለች እና ታያለሽ፣ እሳራልሽ አለው እያለች እየፎከረች ነው። ሁለት ወፍ በአንድ ድንጋይ ጠብቄ፣ ሁለቱ ንግስቶች፣ የክፋት ንግስቶች ተያይዘዋል። ዴቪም ሳሎን ላይ ያያትና አደይ የሆነ ነገር ልጠይቅሽ ነው ይላታል። የባርኩትን የፍቅር ጥያቄ ተቀበለሽ የሚል ጥያቄም ጠይቃት፣ እኔ የማንንም ፍቅር አልተቀበልኩም የሚል ምላሽ ነው የሰጠችው። በጣም ተናዳ ስለነበር ቤዛም መጣችና ይቻችኋለሁ ትላለች። ወደ ሳሎን መጥተው ሁለቶችም ይጋለጣሉ። ፍቅር የቤዛን ውሸት፣ ቤዛም የፍቅርን ውሸት ትጋለጣለች። አንቺ ነሽ ያባረርሽ የውሸት አባዜ ነግረሽ ለእናትሽ እያሉ ይጨቃጨቃሉ። ልዱም አቤት እናንተ ውሸታሞች እያለሽ ነው በማልቆም አያየቻቸው ዴቭን በሰማው ነገር በጣም አዝኗል። ዴቭን ስለተናገራት ማለት አደይን አደይም ዴቭ እንደዚህ የምታደርገኝ አልመሰለኝም፣ ታምነኛለህ ብዬ ነበር፣ ግን ደግሞ እንድታምነኛ አልጠብቅም ብላ ጥላቸው ወጣች። በጣም በፍጥነት እየሮጠች እያለ ደረጃ ላይ ፍቅር እና ቤዛ ይጨቃጨቃሉ። ተናዳ ስለነበረ ፍቅርን በጥፍ ያለቻት። እስካሁን ሰልችቶኛል የእናንተ ነገር አለችና ጥላችሁ ሄደች። ያንችን ነገር ፈጣሪ ይልሽ ብላታለች። አደይም መንገድ ላይ እየሄደች ከለመም ጋር ተገናኝታለች። ወደ አንቺ እየመጣው ነበር ብላታለችም። በጣም አዝና ነበረ ከቤት ስለተባረረች። ዴቭም ተከታትሏት ወጣ አደይን ለመፈለግ። ወደ እኔ ኤላ ቤትም ከሄደ በኋላ ይቅርታ ኤላ ሳለንኳኳ ገባው አይደል፣ አደይ የት ናት ብሎ ስጠይቀው የለም አልመጣችም ይላል። ለምለምስ አላየዋትም አሁን አደይ ልጠይቅ ብላ ወጥታለች ይለዋል። ለምለምም ከደቂቃ በኋላ ተመልሳ ትመጣለች። አደይስ ብሎ ይጠይቃታል። አደይ በጣም ተናዳና ቅስሞ ተሰውሮ ነው ያለውና ደላላ ውስጥ ገብታለች አረፍር ካለችው ደይ በጣም አዝኖ ይገኛል። ፍቅር በጣም ደስተኛ ናት። ቤቱ እኮ አሁን ሰላም አገኘ አደይ ከወጣሽ በኋላ እያለች ነው አሁን ደግሞ ቤዛ ናት ተረኛዋ። እርጅኝ ትላታለች። ልዱን ልዱ አንችና ቤዛ እያላችሁማ የቤት ሰላም አያገኝም እያለቻን ነው። መጀመሪያ ቤዛ፣ ቀጣይ አንችነች ትላታለች። ሰላም፣ ጤና ይስጥልኝ ቻናል ቤተሰቦች። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ተቀላቀሉ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ።